ዛሬ ደግሞ ይዤላችሁ የመጣሁት ኦክራ ወይም ደግሞ ባሚያ ብለን የምንጠራው አትክልት ነው የሰራሁላችሁ። እንግዲህ የሰራሁት ደግሞ ይሄንን ነው የሚመስለው። ሩዜ በጣም ቆንጆን ይወጣልኝ፣ አንዳንድ ሆኑ ይወጣልኝ። ይኸው ባሚያውም በጣም ምርጥና ጣፋጭ ሆኑ ይወጣልኝ። እንግዲህ ከጎኑ ደግሞ አትክልት አለኝ፣ ጎመንና ድንች ከመሽሩም ጋር ደግሞ አለኝ። በጣም ምርጥ ምርጥ በቃ ጣፋጭ የሆነልኝ። እንግዲህ ደግሞ አሁን ወደ ስራው እንገባለን። ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? ዛሬ ደግሞ ተመልሼ መጥቼላችኋለሁኝ። ይሄው ሽንኩርት አድርጌ ያለሁኝ፣ ብላክ ፔፐር አድርጌ ያለሁ እና እርድ አድርጌ ያለሁኝ። እንግዲህ ለሰዓታችንም እናንተ እንዳሰለችው ይሄንን ጥብስ አድርጌ እመጣላችኋለሁ። ተከታተሉኝ ውዶቼ፣ ምርጥ ነገር ነው ማሳያችሁ፣ ትወዱታላችሁ። እንግዲህ አብረን እንሰራለን። ይህ ዶሮን ያህል ነው መቼም ሽንኩርት የሚቆላላው እያያችሁት ነው። እና አመት በዓላችን ደግሞ በዚህ አጋጣሚ እየደረሰ ስለሆነ እንዴት አድርጋችሁ የዶሮ አስተጣጠብ እንዴት እንደምታጥቡ ኮሜንት ላይ ፔን አድርግላችኋለሁ። ብዙ እህቶቻችን አሉ አዲስ የመጡ ትናንሾች፣ ብዙ ብዙ ልጆቻችን ብዙ እና ለስደት አዲስ የሆኑ እንዴት አርገው እንደሚያጥቡ አገራቸው አይተው ማያውቁ አስተጣጠብ እና እነሱ እነሱ ስለሚያስፈልጋቸው እርዳታ ዩቱብ ላይ እንዲያገኙት እዛ ፔን ላይ ያደርግላችኋለሁ። እናንተ ደግሞ ላይክ፣ ሼር፣ ኮሜንት ማድረግ አትርሱ፣ እንዲደርሳቸው ለእህቶቻችን ማለት ነው። ስለዚህ ፔን አደርግላችኋለሁ። የዶሮ አስተጣጠብ፣ የዶሮ አሰራር አለላችሁ እዛ ዩቱቤ ላይ እየገባችሁ እዩ። አመት በዓሉ ቀረብ ቀረብ እያለ ነው። እንግዲህ ያው ነው እንግዲህ እንደዚህ ይመስላል። ይሄ ደግሞ እንዲህ ተቆላልቶልኛል ላችሁ ፈልጌ ነው። አሁን እንደዚህ ተቆላልታልኝ ያለ ሽንኩርቴ ሁለት ካን ቲማቲም ነው ያስገባሁት። ሁለት ቆርቆሮ ቲማቲም ነው ያስገባሁት። ይሄን ደግሞ አቁላልቼ እመለስላችኋለሁ። ከሱ ጋር ደግሞ አብሮ እንዲቁላላልኝ የፈለኩት ጅንጅብልና ነጭ ሽንኩርት። እኔ አራት እጨምራለሁ። እናንተ ፍሬሽ መጨመር ትችላላችሁ። ሁሌም እንደምለው ማለት ነው። ይሄንን አቁላልቼ በደንብ እመጣላችኋለሁ። እሺ እንደዚህ እንግዲህ ጥብስ አርጊያት አለው። ቲማቲሙንም ጅንጅብልና ነጭ ሽንኩርቱንም እንግዲህ አሁን እኔ ጨው እዚህ ጋር አስተካክላለሁኝ። ጨው አስተካከልና እዚህ ጋር ቀምሰን በደንብ አርገን አስተካክለን በኋላም መጨመር ትችላላችሁ፣ ካነሳችሁ ማለት ነው እና አሁን ትንሽ ደግሞ አንድ አምስት ደቂቃ እንደዚህ አርጌ በክፍቱ ቅድም ዘግቼ ጥብስ አድርጌ አለው አሁን በክፍቱ ደግሞ እንደዚህ አምስት ደቂቃ የሚሆን ቅብስ አደርገዋለሁ። እኔ ቅመም አላበዛም። ቅመም አታብዙ፣ ጥሩ አይደለም። ለልባችሁ፣ ለጤና ብዙ ሲበዛ ጥሩ አይደለም። ማድረግ ተገቢ ነው ግን አይብዛ። እኔ ግን ብዙ ቅመም እንደምታዩኝ በጣም ኃይሌ ነጭ ሽንኩርት ላይና ጅንጅብል ላይ ነው። እንደምታውቁት እንግዲህ ብዙ አለፈ ከተባለ እርድና ከሙን ነው የምጠቀመው። ስለዚህ ብዙ ቅመም ማብዛት እኔ ጤና አይመስለኝም። ለጤናም ጥሩ አይደለም። ብዙ ቅመም አታምሱ። ወጡ መጣፈጥ ካለበት በቃ ስሰሩት መጣፈጥ አለበት እንጂ በቅመም ተመርኮዛችሁ አታጣፍጡት። ስለዚህ ብዬ እመክራለሁ። የኔ ምክር ማለት ነው። ይሄ የእኔ ምክር ነው እና እንደዚህ ካደረግን በኋላ እኔ እየተጠቀምኩት ይሄንን ነው። ሆል ቤቢ ኦክራ የሚለውን የተጠቀምኩት ይሄንን ፕላስቲክ ከፍሬዘር ከፍሬዘርጋችን የተጠቀምኩት ይሄንን ደግሞ አስገብቼበታለሁኝ። ላሳያችሁ ነው። አሁን ይሄ ይሄ ቺሊ ጎስ ቺሊ ይባላል። እንግዲህ ኦክራውን ትንሽ አብስዬ በውሃ ስፈጨው ግን፣ ያንን ያሳየኋችሁን ቃሪ አስገብቼ ፈጭቼዋለሁኝ። በጣም ነው የምንወደው እኛ። በጣም በጣም የምወደውን የሚያምርልኝ ቆንጆ የሚሆንልኝን በቃም ይጣፍጣልኝ ነው እዚያ አምጥቼ የማሳያችሁ መጀመሪያ ጊዜ እንኳን ምግብ ከሞከርኩኝ ለብቻዬ ሆኜ ሞክሬ። ነው እንትን ምለው ይሄው፣ ዘይቱ እንግዲህ ጥልል ብሏል። እንደምታዩት በስቱ አይደለም ግን ይውጠዋል ወደ ውስጥ። እንዳያችሁ ሽንኩርቱ ላይ ብዙ ዘይት አላረኩም፣ ነው ዘይት ብዙ አላረግም። ዘይት እና በዚህ በፉድ ፕሮሰስ ፍጭት ታርጌን የመጣሁት እና እንደዚህ አርጋችሁ ከሰራችሁት በጣም ቆንጆ ነው የሚሆነው። በጥሬውም እንዳለ የምትፈልጉ ከሆነ ደግሞ ጥሬውንም እንዲ ያልተፈጨውንም መጠቀም ትችላላችሁ። ሳትፈጩ ማለት ነው። እኔ ግን ልጆቼ እንዲህ ሲፈጭ ነው የሚወዱት፣ እንዳለ አይበሉልኝም። ፍሬሹንም መግዛት ትችላላችሁ፣ ከፍሪዘር ሳይሆን ፍሬሹን መግዛት ትችላላችሁ። እኔ ግን ይሄንን እየገዛሁ ነው እንደዚህ የምጠቀመው። ወዳጆቼ በጣም ለጨጓራ ፍቱን ፍቱን ፍቱን ፍቱን መድኃኒት ነው። ይሄ በጣም ቆንጆ ነው። እንደዚህ አድርጋችሁ ለጤናም ተመገቡት። ጾምም ስላለን የማን ጾም ሰው ደግሞ ስጋ ብስል አድርገን በላዩ ላይ ድርግም ማድረግ እንችላለን። እንግዲህ የፈለጋችሁትን እኔ ስጋ አይነት ማለት ነው። እና እንደዚህ ነው የምላችሁ። ይሄን ነው እየሰራሁ ያለሁት። ይኸውልኝ በጣም ነው የሚያምረው፣ እንዴት እንደሚያምር እንደዚህ አርጋችሁ ተመገቡ ውዶቼ እላለሁ እኔ መቼም ደግሞ ተማቲምም ተጠቅም ያለው እንዳያችሁ፣ እርድም ተጠቅም ያለው ተማቲምም ተጠቅመሽ እርድም ተጠቅመሽ እንዴት ይሆናል ለምትሉኝ ሰዎች ደግሞ በጣም ቆንጆ ከለር ነው የሚሰጠው። መጨረሻው ላይ በጣም ቆንጆ ውብ የሆነ ከለር ነው የሚሰጠው። እሺ፣ እና ይ በጣም ነው ደስ የሚለው። ወይ በጣም ነው የሚወዱት ልጆች። እሺ፣ አያችሁት እንዲያርጋችሁ በደንብ እንዲዋሃድላችሁ፣ ከስር ወደ ላይ አያችሁት። እንዲያርጋችሁ እናንተ ውሃ መጨመር ትችላላችሁ። አላቅም እኔ ኦክራ ላይ ሞሎኪያ፣ ኦክራ ስጅሰራ አልጨምርም። ውሃ በተሰራው በበሰለበት ብቻ ነው እንደዚህ ማበስለው። በወፍራሙ ነው የምንወደው። ከዛ ስትመገቡ ሎሚ ጠብ እያደረጋችሁ በጣም አሪፍ ነው። የኔ ጨው ይፈልጋል ሞር ጨው ይፈልጋል የለውም። አሁን በደንብ ስለተዋሃደ አደለን? እሳታችንን ቀንሰን እንትኑም የበሰለ ነው ብያችኋለሁ። አብስየዋለሁ። ትንሽ እናቆየዋለን። ያው ያበሰልኩትም ነግሬያችኋለሁ አደለ? ውሃ ትንሽ አድርጋችሁ ኦክራውን ድስት ላይ ታደርጉና ሙቅ ውሃ ታደርጉና ትንሽ ብስል ይላል። ከዛ ትፈጩታላችሁ። በቃ ሌላ ፕሮሰስ የለውም። እንዳይበዛባችሁ እንዳይሰለቻችሁ ብዬ ነው ያላሳየኋችሁ። ከዚህ በፊት የሰራሁት አለ፣ መለስ ብላችሁ ማየት ይቻላል። ከኔ ጋር ስለቆያችሁ ስለምታበረታቱኝ በጣም በጣም አድርጌ አመሰግናለሁ። እኔ ደግሞ ከእናንተ ጋር የቆየሁት ይሁዲት ነኝ። ሰላም ሰላሙን ለእናንተ ይሁንላችሁ ባይ ሴቴ እንደምታዩት ሩዜ ቆንጆ ሆኖልኝ ነው የወጣው። በጣም በጣም ቆንጆ ሆኖልኝ ነው የወጣው። ብስል አንድ አንድ ሆኖ ደሞ ይሄን መስሎ ወጥቶልኛል። በጣም አሪፍ ነው የሆነልኝ። በጣም አሪፍ ከምጠብቁት በላይ አሪፍ አሪፍ አሪፍ አሪፍ ነገር ነው የሆነልኝ። እንደዚህ አርገን እንመገብ ውዶቼ። ይሄን ለመስራት ይሄን ለማሳያት ነው ዛሬ የመጣሁላችሁ። ይሄንን ይመስል ነበር ቆይታችን። በጣም አሪፍ በጣም በአሪፍ መልኩ ነው የተጠናቀቀው። እንደምታዩት አያችሁት፣ ሩዞን ራሱ እንዴት እንደሚያምር ትንሽ ሎሚ እኔ መጭመቅ ወዳለሁኝ። እንደዚህ አድርገን በጣም ነው የሚያምረው ለአይን ራሱ። ልነግራችሁ አልችልም። በጣም ነው የሚጣፍጠው። በጣም ጣፍጣ በጣም በጣም ከምነግራችሁ በላይ። ይሄ በጾም ሆድ ሲበላ ምን አይነት በነፊት እንዳለው ለመገመት አያቀጥ።